ዛሬ ደግሞ እስቲ አብረን የምናየው የእንጀራ ልጇን የምትመርዘው ጨካኝ እናት የሚለውን በጣም አስተማሪ ድራማ ነው። አብረን የምናየው ክፍል አንድ ሲጀምር ሕፃኗ ሶፋ ላይ ቁጭ ብላ እንጀራ ምግብ ቀርቦላት ምግብ ልትበላ ስትል ያሳይናል። ከዛን የእንጀራ እናቷ ከውጭ ትመጣለች ማለት ነው። እሷ ከውጭ መታ ልጇን ሰላም ካለቻት በኋላ ሶፋ ላይ ቁጭ ትልና ዓይንሽን ጨፍኝ ዛሬ ሰርፕራይዝ አለች ትላታለች። ከዛን ህፃንየዋም ደስ ይላትና ዓይኗን ትጨፍናለች። ይሄን ጊዜ የእንጀራ እናቷ ቦርሳ ውስጥ ይዛ የመጣችውን መርዝ ከቦርሳ ታወጣና እንጀራው ላይ መጨመር ትጀምራለች ማለት ነው። ከዛን እሷ እየጨመረች እያለ ሰራተኛዋ ከጓዳ ወደ ሳሎን እየመጣች ነበርና የእንጀራ እናት ተብዬዋ እያረገች ያለችውን ነገር ታያለች። ከዛን የእንጀራ እናትየዋ ደግሞ መርዙን ጨመራ ከጨረሰች በኋላ ብልቃጡን የመርዙን ብልቃት ወደ ቦርሳዋ ትመልስና ህፃኗን ግንባሯን ስማት፣ በቃ አሁን አይንሽን ግለጪ ትላታለች። ህፃኗም አይኗን ስትገልጽ ምንም አዲስ ነገር የለም እንዴ ታዲያ የታለ ሰርፕራይዙ ምናም ስትላት፣ ይኸው ሰርፕራይዙ እኮ ሳምኩሽ ሰርፕራይዙ መሳም ነው ትላታለች። ከዛን ህፃንየዋም እሺ ምናም ብላት፣ ከዛን እንጀራ እናቷ እሺ ያው ምግብሽን ብይ ትላታለች። ከዛን ልጅቷ ህፃኗ ምግቡን ለመብላት እጇን ስትዘረጋ፣ ሰራተኛዋ እየተደረገ ያለውን ነገር ስላየች ከጓዳ ሩጣ ትመጣና ህፃኗን ታስቆማታለች። ምግቡን እንዳትበላ ማለት ነው። ከዛን የእንጀራና እናት ምንድን ነው ምናም ስትል፣ ቅድም ምግቡን ስሰራ ጨዋ ብዝቼበታለሁ ትላታለች። ልጅቷም ይሄን ጊዜ ተገርማ እንደ ቅድስቴ፣ በነገራችን ላይ የሰራተኛዋ ስም ቅድስት ነው፣ እንደ ቅድስቴ ቅድም እኮ ምግቡን ስሰራ ጣፋጭ ነው ብለሽኝ ነበር ትላታለች። አይ ጨዋ ብዝቼበታለሁ ምናም ብላ፣ ከዛን ጎንበስ ብላ ምግቡን ታነሳለች ማለት ነው ሰራተኛዋ። ከዛን ይሄን ጊዜ የእንጀራ ነው የምትነሳና አይ ለምን ታነሻለሽ አምጪ ምናም በሚለው ምግቡን እጇ ላይ ትይዛለች ሰራተኛዋ። ደግሞ ከጓዳ ስትመጣ ሳሙና በእጇ ይዛ ነበር። ይሄ እጅ መታጠቢያ ፕሬስ የምትደረገው ሳሙና እሱን ይዛ ነበር። ከዛን አውቃ እንጀራው ላይ ፕሬስ ታደርጋለች። ከዛን ይሄን ጊዜ ምን እያረግሽ ነው ምናም ብላ ትናደዳለች፣ ትጫዋለች። የእንጀራ እናትየዋ ወይኔ ድንገት ነው ድንገት እጄ ፕሬስ አድርጎ ነው ሳላቅ ምናምን ትላታለች ሰራተኛዋ። ከዛ ይሄን ጊዜ በቃ ችግር የለውም ሌላ ከጓዳ አመጣ ለው ይሄኛውን አስገብቼ ምናምን ስትላት ሰራተኛዋ የእንጀራነቷን ስትላት የእንጀራ እናትዮ በጣም ትናደዳለች። በጣም ጓ ትላለች ምናምን። ከዛን ተናዳ በጥፊ ሰራተኛዋን ትመታታለች ማለት ነው። ከመታሻት በኋላ ትጮባታለች። ውጪ ልኝ ከዚህ ምናምን ትላታለች። ከዛ በጣም ተበሳጭታ ምናምን ቆይ ብሩኬ ይምጣ ትላለች። ባለቤቷ ብሩኬ ነው የብሩክ ነው የእንጀራ ናት ባለቤት ማለት ነው። ቆይ ሱ ይምጣ ምናም ብላ ጓ ብላ ትናደዳለች። ሰራተኛዋ ያየችው ነገር በጣም አስደንግጧታል። ለምን የሆነ ከአይምሮዋ በላይ የሆነባት ለህፃን ልጅ ምግቧ ላይ መርዝ መጨመር እንዴት እንዴት አረጋለች የእንጀራ እናቷ ማህሌት እንዴት እንዲታረጋለች የሚለው በጣም አስገርሟት፣ አልጋ ላይ ቁጭ ብላ እያዘነች ነው። ይሄኔ ህፃን ምሳሌ ማጣገቧ ነች። ከዛን ህፃኗ የሰራተኛዋ በዚህ ልክ መደንገጥ፣ በዚህ ልክ የሆነ ሾክ መሆን በጣም አስገርሟት እን ምንሆንሽ ነው ምናምን ትላታለች። ከዛን ሰራተኛዋ አባትሽ እስከሚመጣ እዚውን ጠብቋለን እዚ ክፉል ውስጥ ሆነን፣ ስለዚህ ምግብ ደግሞ ማንም ሰው ሲሰጥሽ እንዳትበይ፣ ምግብ እንዳትቀበይ ከማንም ሰው እኔ ምቋጥርልሽ ምግብ ራሱ ለማንም እንዳታሳይ ትላታለች። ከዛን ህፃኗ ግርማ ማህሌት እኮ እናቴን ባትሆን ልክ እንደ እናቴ ትላታለች። በቃ እየፈለገ ይሁን ከማንም ሰው እጅ ምግብ እንዳትበይ አባቴ እስከሚመጣ ትላታለች። ከዛን አባቴ ዛሬ ደውሎልኝ ነበር ይመጣል፣ ግን ቆይቷል፣ ከሄደ ቆይቷል። እዚህ ዛሬ እመጣለሁ ብሏል ምናምን ስትላት፣ አዎ እሱ እስከሚመጣ እዚህ እንሆናለን ትላታለች ሰራተኛዋ ለምን ያየችው ነገር በጣም ሾክ አድርገዋታል። ይሄ ለማንም ሰው የሚያስገርም ነው፣ ለህፃን ልጅ ምግብ ላይ መርዝ መጨመር ማለት ብዙ አይነት ክፉ የእንጀራ እናቶች አሉ፣ ግን በዚህ ልክ በሌላ ነገር ይከፋሉ እንጂ ምግብ ላይ መርዝ የሚጨምሩ አለ ብዬ አላስበም እኔ። ሰራተኛዋም ይሄን ያስገረማት፣ ከዛን እዛ ቁጭ ብሎ እያለ ህፃኗ የሆነ አዲስ ስሜት ፊቷ ላይ የሆነ እንደ ራስ ምታት ነገር ታሳያለች። ከዛን ሰራተኛ ደንግጣ ምንድን ነው አመመሽ እንዴ ምናምን ትላታለች። ለምን ያኛው ነገር ስላየች የሆነ ሌላ ነገር ተሰጥቷት ከሆነ ምናምን ብላ። ከዛን አይ ደህና ነኝ ከጠዋት ጀምሮ ምግብ ስላልበላው ነው ትላታለች ህፃኗ። ከዘን ሰራተኛዋ ደንግጣ ለአባትዮ ልደውል ስትል ህፃኗ አይ እንዳትደውይ ተይ ለአባቴ አባቴ ይደነግጣል፣ ይሄን ከሰማ ትላታለች። ለምን አባቷን ትወደዋለች፣ እዚህ ጋር እንደተረዳ ነው ማለት ነው። ለአባቷ ታስባለች፣ ገና ህፃኑና ማለት ነው። ከዘን ሰራተኛዋ አይ እንዲደነግጥ ሳይሆን ቶሎ እንዲመጣ ብቻ አርጌ ነግረዋለው ምናምን ትላታለች ማለት ነው። ቀጣዩ ላይ ደግሞ እቺ ጨካኝ የተባለችዋ የእንጀራ እናት ማህሌት ፌስታል ነገር ይዛ ከውጭ ትመጣለች ማለት ነው። ከዛ መታ ሶፋ ላይ ተቀመጣለች። ፌስታሉንም አጠገቧ ታደርጋለች ማለት ነው። ይሄን ጊዜ ሰራተኛዋ ከጓዳ ትመጣና መጡ እንዴ እህትዬ ትላትና ፌስታሉን ልታነሳ ስትል ይሄን ጊዜ ትጮባታለች ማለት ዞር ቤዶ እዛ ምናም ብላ ማለት ነው። ፌስታሉን እሷ እንዳታነሳ ከዛን ሰራተኛዋ አይ ፍሪጅ ውስጥ ላድርገው እኮ ነው ምናም ስትላት፣ እንዴት እኔ ፍሪጅ ውስጥ አርግ ብዬሻለው? ደግሞስ ፍሪጅ ውስጥ የሚደረግ ነገር ይሁን የማይደረግ ነገር ይሁን እንዴት አውቀሽ ነው ፍሪጅ ውስጥ ላድርግ? ምናም ብላት፣ ዞርቤ ቤ ምናም ብላት ትቆጣታለች። ከዛን ሰራተኛዋ ምሽ ብላ ብሩኪ አልመጣም እንዴ ትላታለች። የእንጀራ እናት ተብዬዋ ባለቤት ማለት ነው የህፃኑ አባት። ብሩኪ አልመጣም እንዴ ስትላት፣ እንዴ ምን ነው ምናም ስትላት፣ አይ አብራችሁ የምትመጡ ከሆነ ነው ምናም ስትላት፣ እንዴ እናፈቀሽ እንዴ ምናም ብላ በአሽሙር የመሳቅ ነገር ምናም ትላታለች። ከዛን ይ ምናም ስትል ሰራተኛዋ ውጪ ከዚህ ምናም ብላ ትጮባታለች ማለት ነው። እዚህ ድራማ ላይ በጣም እያሳዘነችኝ ያለችው ገና ካሁኑ ሰራተኛዋ ሰራተኛዋ በጣም እየከፈለች ያለችው መስዋዕትነት የምር በጣም የሚያሳዝን መስዋዕትነት ነው። በሌላ ቀን ደግሞ እንደዚሁ ማህሌት የእንጀራነት ተብዬዋ ማህሌት የሆነ ፌስታል ነገር ይዛ ከውጭ ትመጣለች ማለት ነው። እሷ ስትመጣ ህፃን ምሳሌ ሶፋ ላይ ተኝታ ነበር። ከዛን ህፃኗን ሰላም ካልቻት ምናም በኋላ ኬክ ይዤልሽ መጥቻለሁ ምናም ትላታለች። ይህን ጊዜ ግን ሰራተኛዋ እሷ ከውጭ ስገባ ሽኩክ ብላ ቀስ እያለች ኋላዋ ትከተላለች። ለምን አታምናትም? ባለፈው ያየችው ነገር በጣም ስላስደነገጣት አታምናትም። በቃ ከዛን ሹክክ ብላ ተደብቃ ከኋላዋ ቆማለች፣ ከኋላዋ ማለት ነው። በዚህ ጋር ደግሞ ማህሌት ወይንም የእንጀራ እናቷ ኬክ አምጥቼልሻለሁ ምናምን ብላ ኬኩን እያወጣች ከፌስታሏ፣ ቅድስቴን ሄደችው ብላ ትጣራለች ሰራተኛዋ ኮሽና ወይ ደግሞ ኪችን እንዳለች ነው የምታቁሷ። ትጣራለች። ስትጣራ ግን ቅድስት ከኋላዋ ስለነበረች አቤት ትላታለች። ይህን ጊዜ በጣም ትደነግጣለች። መሐሌት ተብያዋ ማለት ለምን፣ የሆነ ሰው ከሩቅ ተጣራች እሷ ከኋላዋ አቤት ስትል፣ በቃ እንዲ አንቺ ጥላ የለሽም እንዲ ምናም ብላ ትቆጣታለች። ጓትልባት እና ና ሂጂ በቃ ወደዛ ስጋ አምጥቻለሁ ለራት የሚሆን ስጋ፣ ምግብ ስሪ ምናም ትላታለች። ሰራተኛዋ ደግሞ ጨነቃት፣ እንዴት ትሂድ እዚህ ጋር ኬክ እየሰጣቻት ነው። ከዛን ጥላ መሄድ ደግሞ ፈራች። ለምን ባለፈው ያየችው ነገር በጣም እስካሁን አስደንግጧታል። የሆነ ነገር ታረግላታለች ኬክ ውስጥ ምናምን የሚለው በጣም ስላስፈራ ዝም ብላ ትቆማለች። ከዛን ዞራ ስታይ ቆማለች። እንዴ አንቺ አትሄጂም እንዴ? ሂጂና ስራሽን ስሪ ምናምን ስትላት የምታደርገው ነገር ሲጠፋት ምሳሌ ከኔ ጋር ትሄድ ትላታለች። ህፃኗ ማለት ነው። እንዴ ለምን ድሮ ነው ዛሬ ነው ከአንቺ ጋር የምትሄደው ምናም ስትላት አፈራለሁ ብቻዬን ፈራለሁ ስትላት እንዴ አንቺ ከበፊቱም ብቻሽን አልነበርሽ እንዴ እዛ መሰሪው ምናምን ትላታለች። እንድትሄድላት ማለት ነው። ከዛን ጨነቃት ይሄን ጊዜ ደግሞ ህፃን ማህሌት በጣም አሳዘነቻትና እንዲ ቆይ ምግብ ልታስለምጂኝ ነው እን ትላታለች። አው ምግብ እንድትለምጂ ምግብ ላስለምድሽ ነው ትላታለች። ከዛን ማህሌት ተብዬዋ በጣም ትቆጣታለች። ሂጂ ምናምን ብላ ትጮህባታለች። ከዛን እየጨነቃት ትሄዳለች። ሰራተኛዋ እየሄደች ኪችን ውስጥ ትገባና ቆይ ግን ኬክ አምጥቼ እልሻለሁ ነው እንዲህ ያለቻት ምናም፣ ብላ እያሰበች እያለች በዚህ በኩል ደግሞ ማህሌት ሶፋ ላይ ቁጭ ብላ፣ ቆይ ማንኪያ ላምጣልሽ በማንኪያ ትበያለሽ ብላት ወደ ኪችን ትሄዳለች። ኪችን ልትገባ ስትል ሰራተኛዋ ታያታለች። እየመጣች መሆኑን ስታይ፣ ከዛን በሩ ስር ትደበቅና እሷ ወደ ውስጥ ስገባ ወታ ወደ ውጭ ትወጣና ከኪችን ወደ ውጭ ትወጣና በር ላይ ተደብቃ ታያታለች፣ ወደ ውስጥ እሷ የምታረገውን ነገር ማለት ነው። ከዛን ማህሌት ኬኩን ጠረቤ እንትኑ ላይ ታስቀምጥና መርዝ ከኪሷ ወጥታ ኬኩላ ስትጨምር ታያታለች ማለት ነው። አሁኑ በቃ በጣም ትደነግጣለች። ባለፈው ያየችውን ዛሬን በድጋሚ ያየች ማለት ነው። እየሮጠች ትመጣና ከሶፋ ላይ ምሳሌን ትንሽ ትንሽ ምሳሌ እያለች እየቀሰቀሰች እያነሳች ነበር። ህፃኗ በቃ ምንም የምታውቀው ነገር የለም። ግራ ተጋባች። እንዲህ ምንድን ነው እሱ ምናምን በቃ አይደለም ምንም የምታውቀው ነገር የለም እሷ ሰራተኛዋ ደግሞ በዚህ መሀል መቼም መርዝ እየሰጠችሽ ነው ብላ ለመንገር ለእሷም ፈራች፣ ለህፃኗ ለህፃኗም ሳይኮ ማለት ነው። ከዛን ትንሽ ምናምን እያለች እያነሳቻት እያለ ሴትየዋ ከኋላ ትመጣለች ማለት ነው። የእንጀራ እናት ማሀሌት ማለት ነው። ትመጣ እንዲህ ምን እያረግሽ ነው ምናምን ለምንድን ነው ምታትንሻ ምናምን ስትላት አይ ምናምን እያለች እያለ ምን አድርጊ ምንድን ነው የምትልሽ ምናምን እያለች ህፃኗን ትጠይቃታለች። ምን እየነገረችሽ ነው ምናምን እያለች ማለት ነው። ከዛን ሶፋ ልጠርግ ነው፣ ሶፋ ልጠርግ፣ ሶፋውን ለመጥረግ ትንሽ የምትለው ነገር ጠፍቷት ማለት ነው። በቃ የሆነ ስደነግጡ የሆነ ምክንያት ይጠፋቸዋል። ከዛ የምትለው ነገር ሲጠፋት፣ በዚህ መሃል ብሩክ ደውሎልኝ ነበር ትላታለች ሰራተኛዋ። እንዴ ደውሎልኝ ነበር? አዎ ደውሎልኝ ነበር። ምን አለች ታዲያ? ምሳሌ ኬክ እንዳትበላ እኔ እስከመመጣ ድረስ ምንም ነገር እንዳትበላ ብለዋል ትላታለች። አሁን ደውሎልኝ ትላታለች መሐሌት። አዎ አሁን ደውሎልኝ እንደዚህ አለኝ። ኦኬ ብላ ስልኳን ታወጣና ለብሩክ ትደውላለች። ብሩክ ደግሞ በዛኛው ሳይድ ምንም የሚያውቀው ነገር የለም። አረ እኔ እንደዛ ላልኩም ይላታል። ማህሌት በዚህ በኩል መታ። አንቺ ውሸታም ዋሸሽኝ፣ ምናም ብላ ጓ ብላባት ልትመታት ስትል፣ ሰራተኛዋ ራሱን እንደሳተ ሰው፣ እንደተዘረጋ ሰው ማለት ነው፣ እንደ ሰው ሲስት፣ እንዴት ነው ራሱን ጥሎ እንደሚወርቀው እጇን ትዘረጋና ከማህሌት ላይ ኬኩን መታ ኬኩ እንዲወድቅ አድርጋ ራሷን እንደሳተሰው ሰው አክት ታደርጋለች፣ ሶፋ ላይ ትወድቃለች ማለት ነው። ከዛን ይህን ጊዜ ትደነግጣለች፣ ማህሊት እንዲህ ምንድነው ናም ሮጥ ትልና ውሃ አምጥታ ትረጭባታለች ማለት ነው። ውሃ ረጭታት ትቀሰቅሳታለች። ከዛን እን ምንድነው አንቺ ከዚህ በፊት አሞች ነበር እንዲ ምናምን ትላታለች። ህፃኗ አሁንም ሞር ለሰራተኛዋ እያዘነች ነው፣ እያመማት ነው የሚለውን ነገር ነው እሷ ጭንቅላቷ ውስጥ የምታስበው ከዚህ በፊት አሞች ነበር እንዲ አላመመኝ ምናምን አሞኝ አያውቅም ምናምን በሚለው ትልና ከዛን በቃ አሁን ተነሽና ደህና ከሆንሽ ምሳሌ ሂጅና ምግብ ስሪላት ምናምን ብላት፣ ሰራተኛዋ ወደ ኪችን አሁንም እየፈራች ማለት ነው። አስር እየዞረች ወደዚህ እያየች ሶፋ ላይ ወደ ሳሎኑ እያየች ማለት ነው። አላመነቻትም። በቃ እንደዚህ አይነት ክፉ እናት ማመን ሲጀመር አይቻልም። ብዙ አይነት ክፉ የእንጀራ እናቶች አሉ። የዚህኛው ደግሞ በጣም ከጭንቅላቷ በላይ ስለሆነ ሰራተኛዋ በጣም ተጨንቃለች። በጣም የምታደርገው ነገር ግራ ገብቷታል። አላምን ብላ ወደ ኪችኑ አስር እየዞር እያየች ትሄዳለች ማለት ነው። በመጨረሻም ደግሞ አባት ተብዬው ብሩክ ይመጣል ማለት ነው ከሄደበት ቦታ ይመጣል። ይሄን ጊዜ ሰራተኛው በር ላይ የተቀበለውና ሰላም ካለች በኋላ የሆነ ነገር ልትነግረው ስትል ህፃን ምሳሌ ትመጣና አባቷን ሰላም ትላታለች። ከአባትየዋ ጋር ተቃቅፎ ወደ ውስጥ ይገባሉ። ሰራተኛዋ እዛው ቆማ ትቀራለች ማለት ነው። በጣም በቃ የሆነ ተጨንቃለች። እየተፈጠረ ያለውን ነገር ልትነግረው ፈልጋለች። በቀጣይ ደግሞ አባትየው ወይንም ብሩክና ማህሌት መኝታ ክፍል ውስጡ ነው ያወራሉ የሚያወሩት ነገር ደግሞ ማህሌትን መድኃኒቱን ሰጠሻት? እንዲህ ይላታል፣ ይሄ ብሩክ ማለት ነው። አባትየዋ እንዲህ አልሰጠዋትም ስትላት ማህሌት እንዴት እንዴት አልሰጠሻትም? እናትየዋን ራሱ እኮ የገደለው ይሄ ነው። ለምን አልሰጠሽም? በቀን ሁለቴ ወይ ሶስቴ የመስጠት አለብሽ ይላታል። ሰራተኛዋ ደግሞ በር ላይ ቆማ ይሄን ነገር እያየች ነው፣ እየሰማች ነው ማለት ነው። እነሱ የሚያወሩትን ነገር በጣም ትደነግጣለች። እንዲህ ለካ ለእሷ መርዝ በመሰጠት ውስጥ የአባትየው እጅ አለበት፣ እንዲህ ምናምን የሚለው ያስደነግጣታል። ከዛን ሮጣ ትሄዳለች፣ ወደ ምሳሌ ትሄዳለች ማለት ነው። ምሳሌ በተከታተኛችበት ትቀሰቅሳት እና ተነሽ ተነሽ ችግር ውስጥ ነው ያለነው ምናም ብላ ትቀሰቅሳታለች። እንዴ ምንድን ነው ምናም እያለች አባት ተብዬው ብሩክ ይመጣል ማለት ነው። ብሩክ አባት ተብዬው መጥቶ ከዛን ሰራተኛዋ ይሄን እነሳለች ከፍራሹ ላይ እሱ ፍራሹ ላይ ይቀመጥና ሕፃናውን አቅፎ ሰላም እያላት እያለ ምንድን ነው ብታረግ ዩዚ ምናም በዚህ ጠዋት እና ይላታል። አይ ቁርስም ልስራልሽ ብዬ ልጠይቃት ነው መጣውት ትላታለች። ከዛን በኋላ አይ እንደዛ ከሆነሽ በቃ አሁን ይጪላታል። ከዛን ጨነቃት። የሰማችው ነገር ለካ እሱም የሆነ ነገር ሊሰጣት ነው ምናም የሚለው በጣም ስላስጨነቃት፣ ህፃኗ ከኔ ጋር ትሆን ኪችን አለችው። ምን ማለት ነው? ከመቼ ጀምሮ ነው ምሳሌ ከአንቺ ጋር ኪችን የምትሆኑ ምናም ስትላት፣ ምሳሌ ደግሞ ስላሳዘነቻት በፊት እያዘነችላት ነው። ከትላንት ጀምሮ ኪችን መግባት በጣም እየፈራች ነው ትላታለች። እንዲህ ምንድን ነው ምን አዲስ ነገር አለ ምናም ስትል፣ የሆነ ሰበብ ሲጠፋት ሰራተኛዋ ምን ትለዋለች? ትናንትና ኪችን ውስጥ አይጥ ገብታ ነበር ብላ የሆነ ሰበብ ምን ታሳብ ሰበብ ጠፋ። ከዛን ኪችን ውስጥ አይጥ ገብታ ነበር ትለዋለች። ኦኬ እንደዛ ከሆነ ችግር የለውም። ታዲያ ህፃኗ አይጥ እንድታባርልሽ ነው እንደ ድመት እንድትሆንልሽ ነው እንደ ስትላት እንደ ቀልድ ይሉና ከዛን ውጪ ምናም ብሎ ያስወጧታል። ትወጣለች ማለት ነው። ሰራተኛዋ ጅና ምግብ ስሪ ምናምን ብሏት እንድትወጣ ያደርጋታል፣ ብሩክ ማለት ነው። ከዛን ሰራተኛዋ ስት የጨነቃት ትሄዳለች። መሄድ አልፈለገችም ግን ግድ ሲሆን ትሄዳለች። ከዛን እሷ ከሄደች በኋላ ደግሞ ብሩክ ምን ይላል? ምግብ ስንሰጥሽ ቅድስት ምግብ ከሰራችልሽ ቅድስት ምግብ ሰርታልሽ፣ ሰራተኛዋ ማለት ነው፣ እሷ ምግብ ከሰራችልሽ እኔ ወይም መሀሊት ነው የምንሰጥሽ፣ ሲላት ህፃኗት፣ ግን ለምን እሷ ከሰራችልኝ እሷ በሰጠኝ ታዲያ ምን ችግር አለው? እሷ ሰርታልኛለች ምግቡን ግን ብትሰጠኝ ምን ችግር አለ? ስትለው አያ እኛ እንሰጥሻለን፣ ችግር የለውም። ግን እኛን የምንሰጥሽ ምግብሽን ምናም ይላታል። በቀጣይ ደግሞ ቅድስት ሰራተኛዋ ኪችን ውስጥ ሽንኩርት እየከተፈች እያለች መሀል ትመጣለች። ትመጣና ለልጅቷ ምግቡን ቶሎ ስሪላት ብላት እንድትፈጥን አዛት ትወጣለች ማለት ነው። ይሄን ጊዜ ማሰብ ትጀምራለች ቅድስት ዛሬ ሊሰጧት ነው፣ በቃ እንዴት ነው የማደርገው? ምናምን እያለች እያሰበች እያለ አባትየውም ይመጣል ብሩክ ተብዬው የሚመጣና አፍጠኛው እንጂ ቁርሷ እንደ ልጅቷ ስሪላት ሰዓት እየረፈደብን ነው ምናም ይላታል። ወደ ስራ ለመሄድ ማለት ነው። አብልቷት ከዛን አዟት ከወጣ ምናም በኋላ ይባስ ትጨነቃለች። ለምንድን ነው እንዲህ የሚያደርጉት ጥያቄ ትላለች። ትገረ እንትን ትላለች። በቃ እሺ የእንጀራ እናቷ ያልወለደ አንጀቷ ሆኖ ነው እንደዚህ የጨክነችባት ባት አባትዬውስ ምንድን ነው? እሱ ለምንድን ነው ምስኪን ልጅ ላይ የሚጨክኑት? ምን አጠፋች? ምን አደረገቻቸው? ምን በደለቻቸው? እያለች የተብሰለሰለች ታለቅሳለች። እያለቀሰች እያለች በእጇ እየሰራች ማለት ነው። ማህሌት ድጋሚ ትመጣለች፣ ሁለተኛ ዙር። አንቺ እስካሁን አልሰራሽም እንደ ፍጠኝ ምናምን እያለች ትጮባትና ዞራ መልስ ስመልስላት አሁን አደርሳለሁ ስትላት አይኗ ላይ እንባታ ያለች ምን ሆንዶች ነው ያለቀሹ ምናምን ትላታለች። አይ ሽንኩርቱ ነው ሽንኩርት በነካ እጄ አይኔ ነክቼ ነው ያለቀስኩት ምናምን ብላት፣ እሺ አሁን አፍጠኙ ምናምን ተባብሎ እነሱ ሳሎን ዶ ሶፋ ላይ ይቀመጣሉ። ብሩክ እና ማህሌት ማለት ነው። ይባስ በቃ ጭንቀቷ ይጨምራል። ሰራተኛዋ እዛ ኪችን ውስጥ ሆና ማለት ነው። ብሩክ እና ማህሌት ደግሞ ሳሎን ሆኖ፣ ብሩክ ሩክ እኔ ረፈደብኝ በቃ አንቺ ስጫትና እኔ ሰዓት ሄዶብኛል ምናምን ይላታል። ማህሌት ደግሞ አያ ችግር የለውም አብረን እንሰጣታለን አንተም ተቀመጥ፣ አብረን ሰተናት ትሄዳለህ ትለዋለች። ብሩክ ደግሞ ሁለታችንም የተንከባከብን እንትን ካልናት ከሰጠናት ትጠረጥራለች ስለዚህ ትላንትና ራሱ ምነው እንክብካቤ ያበዛህብኝ ብላ ጠየቀችኝ። ስለዚህ እኔ ልሂድና አንቺ ስጫያት ብሎ ሲላት ማህሌት ደግሞ አይሆንም ምናም ብላ ድርቅ ትላለች። ከዛን አንቺ ደግሞ ድርቅ ካልሽ ምናም ብሎ እሱም እዛ እንትንጋል ይቀራል ቁጭላል ማለት ነው። ማህሌት ደግሞ ወደ ኪችን ስትመለስ ቅድስት አሁንም ገና ሽንኩርት እያቅሏላች ነው። ከዛን ስታያት እስካሁን ሽንኩርት ሽንኩርት እያቅሏላች ነው ምናም ብላ ትጨውባታለች። ማህሌት ቅድስት ላይ ማለት ነው። ስትጨውባት አደርሳለሁ አለው ምናም ስትል ወይ ደግሞ ስራ ረፈድብን እኮ እንዴ ነው እንትን የምትይው ምናም ትላታለች። ማህሌት እንደዛ ከሆነ ለምን እናንተ ሂዱ፣ እኔ ቁርሱን አባላታለሁ፣ እናንተ ወደ ስራችሁ ሂዱ፣ እኔ ሰርቼ ጨርሼ አባላታለሁ ምናም ስትላት በቃ ትናደዳለች። ማህሌት ትናደድና ወደዛው ምናምን የምናምን ብላ እሷን ወደዛ ገፍትራት አስወጣትና ምግብ ወደ መስራቱ ለራሷ ትሄዳለች ማለት ነው። ቅድስት ደግሞ ከኪችን እንደወጣች እየሮጠች የምሳሌ ክፍል ትገባና ምሳሌን ይዛት ትወጣለች ማለት ነው። አባቷ ደግሞ ብሩክ ሶፋ ላይ ተቀምጧል። እሷ ይዛት ውስጥ ወጣ ተገርሞ፣ ምንድን ነው የት ልትሄዱ ነው ምናምን ሲላት፣ ሱቅ ልንሄድ ነው አበሪያት ከምሳሌ ጋር ሱቅ ልሄድ ነው እትዬ ሱቅ ልካናለች ምናምን ስትላት እንዴ ይገረማል ሱቅ ከመቼ ጀምሮ ነው አብራችሁ ሱቅ የምትሄዱ ሰሞኑን ፍቅራችሁ የሰላም አይመስለኝም ብሎ እምቢላችኋል አብሮ እንዳይሄዱ ማለት ነው አንቺ ሱቅ ጂ እሷ እኔ ጋር ትቀመጥ ና የቁርስሽን ትበያለሽ ምግብሽን ትበያለሽ እናትሽ ምግብሽን እየሰራችልሽ ነው ይላታል የእንጀራ እናቷ ማለት ነው ከዛን ሰራተኛዋ በጣም ተጨነቀች። መሄድም አቃታት። እዛው ጥግ ይዛ ትቆማለች፣ ዝም ብላ እልፍ ብላ ማለት ነው። በዚህ መሃል የእንጀራ እናቷ ምግቡን አድርሳ ይዛ ትመጣለች ሶፋ ላይ። ከዛን ምግቡ ወም በቴብሉ ላይ ያስቀምጡና አይንሽን ጨፍኚ ይሏታል፣ ምሳሌም ማለት ነው። ሁለቱም አይንሽን ጨፍኚ እያሏት እያለ ቅድስት ትመጣና አይንሽን እንዳትጨፍኚ ትላታለች። ከዛ ምንድን ነው ምናምን ለምንድን ነው ምን አገባሽ አንቺ አንቺ ምን ቤት ነሽ ምናምን ብሎ ይቆጧታል። ሂጂ ቢሏትም አትሄድም። ከዛን ይገረምና ብሩ ከባቱ ሰሞኑን እንዴት ነው አዲስ አበባ ያወጣሽው ምናምን ብሎ በኃይለኛው ይጮባትና እንድትሄድ ያረጋታል። ከዛን ህፃኗም አይኗን ትጨፍናለች ማለት ነው። ምሳሌም አይኗን ሲጨፍን እነሱ ቦርሳ ውስጥ የነበረውን መድኃኒት አንስቶ አሁንም ምግብ ላይ ይጨምራሉ። ከዛን ይሄኔ ሰራተኛዋ ቀስ ብላ ትመጣና እነሱ ጨምሮ ልጅቷ አይኗን ገልጣ ብይ በቃ ምናም ሲሏት አይኗን ገልጣ ምግቡን ልትበላ ስትል ሮጣ ትመጣና ምግቡን አስታ ትደፋዋለች። ዛ ቴብሉ ትገለብጠዋለች ማለት ነው። እነሱ ደንግጦ ሳይወት፣ ብሩክና ማህሌት ደንግጦ ሳይወት። በዚህ መሀል ምሳሌ ራሷን ትስታለች። ህፃን ምሳሌ ራሷን ትስታለች ማለት ነው። ከዛን አባትየው ደንግጦ ወይኔ ልጅን ባለዋት ምናም ብሎ ልጅቷን ትሪት ወደ ማድረግ ይሄዳል። ከዛን ሁለቱም ልጅቷን እያዩ መድኃኒቱን አቀብኝ አቀብኝ እያለ መሐሌት ከቦርሳ ውስጥ መድኃኒቱን ታቀብለዋለች። ከዛን አባትየው ለምሳሌ መድኃኒቷን ይሰጣታል ማለት ነው። ከዛን ያለውን ነገር ይነግሯታል ለሰራተኛ ምሳሌ እናቷን የገደለ በሽታ አለባት። ስለዚህ ያንን ህመም እንድትድን ብለን ነው መድኃኒቱን እየደበቅን የምንሰጣት። አንቺም እንዳታውቂ የፈለግነው ለዛ ነው። ምሳሌም እንዳታውቂ የፈለግነው ለዛ ነው። ስለዚህ አንቺም ካሁን በኋላ ሚስጥር ነው ያዥው ምናምን ይላታል። ከዛም በዚህ መሀል ደግሞ ማህሌት ምን ብላ በውስጧ ታስባለች? አባትሽ የሚያውቀው አንቺን የሚድን መድኃኒት እንደምሰጥሽ ነው። እኔ ደግሞ በመድኃኒትሽ ውስጥ ሌላ መርዝ ጨምሬ አንቺ ቀስ በቀስ እያልሽ እየሞትሽ ወደ እናትሽ እንድትሄጂ ነው ማድረግሽ። ወደ እናትሽ ነው ምሸኝሽ። ብሩክ የኔ ብቻ እንዲሆን ነው ምፈልገው። ልጆቼም እህታቸው ካልሆነች ልጅጋን ያቸው እህታቸው ካልሆነች ልጅ ልጅጋን አባት ሆና ማለት ነው። ልጆቼም ከአንቺ ጋር እንዲያድጉ አልፈልግም። አንቺ ነች ትዳሬ ላይ ጠንቅ የሆንሹ ቀስ ቀስ እያልኩ በመድኃኒት አስመስዬ መርዝ እየሰጠውሽ ወደ እናትሽ እልክሻለው እያለችን ክፍል አንድ ያልቃል ማለት ነው። በጣም አጓጊ በሆነ ቦታ ነው የሚያልቀው። በጣም ልብ አንጠልጣይ የሆነ ትንሽ የሆነ የሚከብድ ነገር ነው። የእንጀራ እናት በዚህ ልክ መክፋት ትንሽ ይከብዳል፣ ከአይምሮ በላይ ነው። ግን ክፍል ሁለት ደግሞ ምን ይዞልን እንደሚመጣ አብረን እናያለን። በጣም አስተማሪ ድራማ ነው ብዬ ነው የማስበው። በቀጣይ በክፍል ሁለት እንገናኛለን ማለት ነው።